ብፁዕ ቅዱስ የሚሆን የአባታችን የአቡነ ገብረ መንፈስ ቅዱስን ገድል ማንበብ እንጀምራለን። የማይሰለች ተጋዳይ፣ የክብር ኮከብ፣ የገዳም መብራት፣ ስም አጠራር ውርግና የተመሰገነ ብፁዕ ቅዱስ ደግ አቡነ ገብረ መንፈስ ቅዱስ ከግብፅ ከደቡብ ቆላ አገር ከኒሳ አገር የተገኘ ገዳማዊ ነው። በግብፅ በረሃ ሶስት መቶ ዓመት ኖረ። ከዚያም ወደ ኢትዮጵያ ወጥቶ በዝቋላ ገዳም እህል ሳይበላ ውሃ ሳይጠጣ ልብስ ሳይለብስ 262 ዓመት ራቁቱን ኖረ። ኑሮውም እንደ ሰው አልነበረም። በምድር ላይ እንደ መላእክት ሆኖ ኖረ እንጂ ተጋድሎውንም መጋቢት አምስት ቀን በዕለተ እሑድ ፈጸመ። እርሱ እግዚአብሔር ሕዝበ ክርስቲያንን ሁሉ በአባታችን በአቡነ ገብረ መንፈስ ቅዱስ ጸሎት ይማረን ለዘላለሙ አሜን። የአባታችን የአቡነ ገብረ መንፈስ ቅዱስ አባቱና እናቱ ከደጋግ ከምዕመናን ሰዎች ወገን ነው። የአባቱ ስም ስምዖን ይባላል ከነገደ ብንያም ነው። የእናቱ ስም አክሌሲያ ይባላል። ወላጆቹም በእግዚአብሔር ፊት ደጋጎች ነበሩ። አክሌሲያ መካኖና ልጃታ ልጅ ባለማግኘቷ እያለቀሰች ሰላሳ ዘመን ኖረች። ከዕለታት በአንዲት ቀንም ወደ ቤተ ክርስቲያን ገብታ የአብ የወልድ የመንፈስ ቅዱስ ስዕል ካለበት ፊት ለፊት ቆማ እባክህ ጌታዬ አንተን ደስ የሚያሰኝ ፈቃድህንም የሚፈጽም ንጽሕናን የሚወድ ልጅ ስጠኝ ብላ ጸለየች። ያን ጊዜም ከስዕሉ ቃል ወጥቶ ስልጣኑ ከሰማይ ከፍታ ከፍ ከፍ የሚል ንጽሕናው ከሚካኤል ከገብርኤል የሚተካከል ክህነቱ እንደ መልከጼዴቅ እንደ መጥምቁ ዮሐንስ እንደ ነቢይ ኤልያስ የሆነ ልጅ እንቺ ተቀበያ አላት። በቀድሞ ዘመንም ከቅዱሳት አነስት አንዲቱ ያደረገችውን በቅዱሳት መጽሐፍት ሰምተናል። እሷም የያዕቆብና የኢሳው እናት ርብቃ ናት። በማኅፀኗ ስለ ነበረው ጽንስም ቃለ እግዚአብሔር ልትጠይቅ ሄደች። እግዚአብሔርም ሁለት ልጆች በማኅፀን ሻሉ፣ ሁለት ልጆች ካንቺ ይወለዳሉ፣ አንዱ ካንዱ ይበልጣል፣ ታላቁም ለታናሹ ይገዛል አላት። አቅሌሲያም እንደ ርብቃ ስለ ልጅ ማግኘት የእግዚአብሔርን ቃል ልትጠይቅ ሄደች። እግዚአብሔርም ክብሩ ከፍ ከፍ ያለ ልጅ እንቺ አላት። ቂም በሌለው ልቡና ትህትናን በተሞላ ህሊና ወደ እግዚአብሔር የምትቀርብ የቅዱሳን ጸሎት የምታስገኛት መልሲዎች ናት። የንጹሐንን ጸሎት የሚቀበል ጻድቃን የለመኑትን የሚሰጣቸው የእግዚአብሔር ምሕረቱ ቸርነቱ እጹብ ድንቅ ነው። ምስጋናና ክብር ለእርሱ ይሁን ለዘላለሙ አሜን። ከዚህ በኋላ አክሌሲያ በመጋቢት 29 ቀን ጸነሰች፣ በታሳስ 29ም ደምግባቱ ያማረ ልጅ ወለደች። መልአኩ ቅዱስ ገብርኤልም በሰው አምሳል መጥቶ የዚህ የልጅሽ ስሙ ገብረ መንፈስ ቅዱስ ይሁን አላት። ከዚያን ጊዜ ጀምሮ መልአክ እንዳወጣለት ገብረ መንፈስ ቅዱስ ተብሎ ተጠራ። በዚያ ቀንም ሕፃኑ ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ ሦስት ጊዜ ይሰገደ። ዳግመኛም ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አለ። ስለ ጻድቁ ስለ ኖህ መወለድ በሄኖክ መጽሐፍ እንደተነገረ ሕፃኑ ከአዋላጅቶ እጅ ተነስቶ ቅዱስ ቅዱስ ቅዱስ እግዚአብሔር ብሎ አሸናፊ እግዚአብሔርን አመሰገነ ተብሎ እንደተነገረ እንዲሁ ይህቺ ክብር ከእናታቸው ማዕጸን ጀምሮ ቅዱሳንን ከሚቀድሳቸው አምላክ ለቅዱሳን ሁሉ ትሰጣለች። ከዚህ በኋላ እናቱ አላቀፈችውም፣ ጡቷንም አልጠባም። ያን ጊዜም ከዚያ የነበሩ ይህንን ታምራት ያዩ አደነቁ። እናቱም አደነቀች፣ እጹብ እጹብም አለች። ከሶስት ዓመት በኋላም እግዚአብሔር መልአኩ ቅዱስ ገብርኤልን እንዲህ ብሎ አዘዘው፣ ሕፃኑን ከእናቱ ዘንድ ተቀበል ብዙ ገዳማውያን ወዳሉበትም ገዳም ውሰድና፣ ከበራቸው አስቀምጠው። አበምኔቱንም ሕፃኑን ከበራ አንስተ ከአንተ ዘንድ አኑረው፣ ስለ ልብሱ ስለ ምግቡም አታስብ። ሕፃኑ የመንፈስ ቅዱስ ማደሪያ ነውና፣ ምግቡም መንፈሳዊ ነውና ይኸውም ከእግዚአብሔር የሚወጣ ቃል ነው። ሰው በእንጀራ ብቻ እንደማይኖረው እቅበለው የእግዚአብሔር መልአክም ሕፃኑ ወዳለበት ወርዶ ሕፃኑን ከእናቱ ክንድ ወስዶ ሴት ልጇ እንደምትታቀፍ በክንፎ አቅፈው። ከዚያ የነበሩ ሰዎችም የእግዚአብሔርን መልአክ ሕፃኑን በክንፎ አቅፎ ሲስሞ ባዩ ጊዜ ደነገጡ። እስከ ሰባቱ ሰማያትም አውጥቶ ወደ እግዚአብሔር አቀረበው። እግዚአብሔርም ሕፃኑን ባረከው። ሁለተኛም እግዚአብሔር መልአኩን እንዲህ አለው፣ ወደ እናቴ ወደ ማርያም ውሰደውና ትባርከው ዳግመኛም አዳም፣ ሴትና ሄኖስ፣ ቃይናንና መላሌል፣ ያሬድና ሄኖክ፣ ማቱሳላ፣ ላሜህና ኖህ ወዳሉበትም ውሰደውና ይባርኩት። ዳግመኛም አብርሃም፣ ይስሐቅና ያዕቆብ ወዳሉበት፣ ነቢያትና ሐዋርያትም ሁሉ ወዳሉበት ውሰደውና ይባርኩት። ዳግመኛም ጻድቃንና ሰማዕታት፣ ደናግልና መነኮሳት፣ ሄሮድስ ስለእኔ ያስፈጃቸው ሕፃናትም ወዳሉበት ውሰደውና ይባርኩት፣ የሰጠሁትን ጸጋ አይተው እንዲያመሰግኑኝ። ያን ጊዜም መልአክ ወደ እመቤታችን ወሰደውና ሳመችው፣ ባረከችውም። ዳግመኛም ወደ ቅዱሳን ሁሉ ወሰደውና ሰላም አሉት። ዳግመኛም መልሶ ወደ እግዚአብሔር አቀረበው። መድህን ጌታም እንዲህ አለው፣ ሕፃን ገብረ መንፈስ ቅዱስ በመንግሥቴ ከእኔ ጋር ትነግሳለህና ደስ ይበልህ፣ በርታ የሚደርስብህን ሁሉ ታገዝ። ብዙ ነፍሳት በአንተ ምክንያት ይድናሉ። ሰላሜም ከአንተ ጋር ይሆናል። ከዚህ በኋላ መልአኩ ወስዶ አባ ዘመደ ብርሃን ወዳለበት አወረደው፣ ከመግቢያው በር ላይም አስቀመጠው። መልአኩም ወዳለበት ገብቶ እግዚአብሔር እንዳዘዘው ሁሉን ነገር ነገረው። መልአኩም ከእርሱ ከሄደ በኋላ አባ ዘመደ ብርሃን ወዲያውኑ ተነስቶ ነገሩ እውነት እንደሆነ ያውቅ ዘንድ ፈጥኖ ወጣ። መልአኩም እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተመልቶ አገኘው። እጅግ ደስ ብሎትም ለእግዚአብሔር ሰገደ። ሕፃኑንም አንስቶ ስሞ ታቅፎ ወደ ቤቱ አስገባው። በፍቅር በሥነ ሥርዓት አሳደገው። መዝሙረ ዳዊትን፣ ቤተ ክርስቲያን የምትቀበላቸውንም መጽሐፍት ሁሉ አስተማረው። አባታችን አቡነ ገብረ መንፈስ ቅዱስ ከብዙ ተጋድሎም በኋላ ከዚህ ከሚያልፈው ዓለም የሚለይበት በደረሰ ጊዜ መጋቢት ሶስት ቀን አርብ ታመመ። ለሞት የሚያበቃ ጽኑ ሕመምም ይዞት ነበርና እለተ ሞቱ በቀረበ ጊዜም ብዙ ጉሳን ወደ እሱ መጡ። ስማቸውም ይህ ነው፦ ፍሬ ቅዱስ ዘራብሮክ፣ ያዕቆብ፣ ብንያም፣ ዮሴፍ። አባታችንም እንደሚሞት ቃል ኪዳንም እንደሰጠው ነገራቸው። ስለዚህም ስለ ቅዱሱ ሞት አዘኑ፣ አለቀሱም። እርሱ ርዕሰ ባህታውያን ነውና፣ በቀዳሚ ሰንበትም እያላበው በጻማ በድካም እንደ ልማዱም ለፍጥረቱ ሁሉ ወደ አምላኩ መማለድና ሳያቋርጥ ዋለ። በመሸ ጊዜም ሰውነቱ ሁሉ ደከመ፣ መናገርም ተሳነው። እነዚያ ቅዱሳን ግን ሞቱን አይቶ ምስክር ይሆን ዘንድ ገብረ እንድርያስን ሊጠሩት ሄዱ። ቅዱሳኑም ወደ እርሱ ደርሰው የአቡነ ገብረ መንፈስ ቅዱስን ሞት ነገሩት። እርሱም በሰማ ጊዜ እጅግ አዘነ፣ መራራ ልቅሶንም አለቀሰ። ተነስቶም ከእነርሱ ጋር ሄዶ ብፁዓዊ አባታችን ወዳለበት አለበት ደረሰ። ያን ጊዜም ቅዳሜ ማታ ለእሁድ አጥቢያ ነበር። ቀድሞ መሽቶ ነበርና ከምሽቱ አንድ ሰዓት ሆነ። እነርሱም ተነስተው ቄሱ ወዳለበት ገዳም ሄዱ። ክቡር አባታችን ካለበት የቄሱ ቤት ሩቅ ነውና ከሌሊቱ በአራት ሰዓት ተመልሰው ወደ እርሱ መጡ። በበረሃው መካከልም የሚጋርደው እንጨት ዛፍ በሌለበት በረሃ እንደ አነበሳ ተኝቶ አገኙት። ከታመመበት ቀን ጀምሮ እስከ ሞተበት ቀን ድረስ በትምህርተ መስቀል አምሳል ለጸሎት እጁን መዘርጋትን አላቋረጠምና ያን ጊዜ በላዩ ያረፈው የእግዚአብሔር ጸጋ፣ ከፊቱ የሚወጣው ብርሃን፣ ቀይ መልኩ፣ ረዥም የራስ ፀጉሩ፣ እንደ ነጭ ሐር የሚሆን ጽሙ ገረማቸው፣ አስደነቃቸውም። ከሌሊቱ ሰባት ሰዓት በሆነ ጊዜም ይኸውም የእሁድ አጥቢያ መሆኑ ነው። ያን ጊዜ ከሰማይ የነጎድጓድ ድምፅ ተሰማ። ጌታችንም ወደ አባታችን ወረደ። ዳግመኛም ላቀባበሉ እንደ በረር ነጭ የሆነ ሻማ ወረደ። ከሰማይ ወደ ምድርም እንደ ወንጭፍ ድንጋይ ይወረወር ነበር። አይነቱ አምሳያው ልዩ ልዩ ነው፣ እንደ ፀሐይ፣ እንደ ጨረቃ፣ እንደ ከዋክብት የሚያበራ ነበርና ታላቅ ግርማ ስለሆነ ከዚያ የነበሩ ሁሉ ፈሩ። አካሉን ግን ምንም ምን ፈጽመው ሊነኩ አልቻሉም። ከዚህ በኋላ እሊህ ቅዱሳን በፍርሃትና በመንቀጥቀጥ ወደ ኋላ ሸሹ። አዝነዋልና ምድር አደጅ ተራሮች ኮረብቶችም ተናወጡ፣ ብርቱ ጩኸትም ሆነ። እነዚያም ቅዱሳን በምድር ላይ የሚደረገውን ታምራት ሊያዩ ሊሰሙ ከሩቅ ቆሙ። እግዚአብሔርም ስለ አባ ገብረ መንፈስ ቅዱስ የሆነውን ክብር ያስተውሉ ዘንድ ባዩት በሰሙትም ምስክር የሆኑ ዘንድ ልባቸውን አጸና። ከዚህ በኋላ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወዳጄ ሰላም ላንተ ይሁን አለው። ለስምህ መታሰቢያ አስራትን ልሰጥ መጥቻለሁ። የገድልህን መጽሐፍ የጻፈውም ያጻፈውም ካንተ ጋር በግልጥ ይለፍ፣ የእሳት ባህርን ይሻገር፣ ማደሪያውም በብርሃን ቤቶች ይሁን። ስሙንም ግሩም በሚሆን መንበሬ ላይ ጽፋለሁ። አምኖ ሳይጠራጠር ሳያወላውል ሳያወላውል መታሰቢያን ያደረገ የእሳት ባህርን ይሻገር ያለ ፍርሃትም በፊቴ ይቁም። ለተራቡት እንጀራ ቢሰጥ በመጨረሻይቱ ቀን እኔ የህይወት ህብስትን እሰጠዋለሁ በዚህ ዓለምም አላስርበውም። ብለተጠማ ሰው ጽዋ ውሃ ቢያጠጣ እኔ ከሕፃናት ጋር በመንግሥተ ሰማያት መንፈሳዊ ወተትን አጠጠዋለሁ። በመታሰቢያ ቀን ዕጣን የሰጠ ሰው ቢኖር ኀጢአተኛም ቢሆን እንደ አበው ንጹሕ ይሆናል። ለመታሰቢያ ንጹሕ ስንዴ የሰጠ በኢየሩሳሌም ሰማያዊት ቁርባን ይቀበላል። በመታሰቢያ ቀን ዘይት የሰጠ ቢኖር ርስቱ ከአብርሃም ከይስሐቅ ከያዕቆብ ጋር ይሁን። መባ መብራት ቢያስገባ የእሳቱን የጨለማውን ባህር ይለፍ። ከፀሐይ ሰባት እጅ በሚያበራ በአስራ ሁለት መብራት በበዓልህ የተሰበሰቡትን ከቅዱሳን ጋር በደብረ ጽዮን እሰበስባቸዋለሁ። ከዚህ በኋላ አባታችን ተነስቶ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን እንዲህ ብሎ ለመነው። አምስት መቶ ስልሳ ሁለት ዘመን ስኖር ውሃ አልጠጣውም እህል ለመብላት አላሰብኩም። የዛፍ ፍሬም አልቀመስኩም። ለሰውነቴም ልብስ አልፈለግኩም። ራቁቴን ኖርኩ እንጂ። በባህር ውስጥም ከአሳ ከባህር ዘንዶና ከአዞ ጋር ኖርኩ። ከዛፍ በታችም ከአዋፍ ጋር ኖርኩ። ከተራራ ወደ ተራራ እየተዘዋወርኩ ከአነበሳና ከነብ ከድብና ከዘንዶ ጋር ኖርኩ። እኔ እለምንሃለሁ እማልድሃለሁም እሺ በለኝ። አንድ ሰው ኀጢአት ቢሰራ መታሰቢ ያይንም ቢያደርግ ንስሓ ሳይገባ ድንገት ቢሞት ትምርልኝ ዘንድ መድህንም ለአባታችን እሺ ምር የለሃለሁ ብሎ መለሰለት። ነፍስህ ከሥጋህ ከተለየችበት ከመጋቢት አምስት ቀን ጀምሮ መታሰቢያህን ያድርጉ። አሁንስ ወደ ሰማይ ከፀሐይ ሰባት እጅ ወደሚያበራው ወደ ብርሃን ቤት ውጣ እነሆ አሥራ ሁለት አክሊላ ሰጥቻለሁ። ከዚህ በኋላ ቅዱስ ሚካኤል ሦስት አክሊል አቀዳጀው። ቅዱስ ገብርኤልም ሦስት አክሊል ሰጠው። ሱራፌልም ሦስት አክሊል ሰጠው። ኪሩቤልም ሦስት አክሊል ሰጡት። ዳግመኛም እነሆ መብራት ሰጥቻለሁ። አስር እልፍ በቀኝህ አስር እልፍም በግራ አስር እልፍ በፊትህ አስር እልፍም በኋላ። እያንዳንዱ ብርሃን ከፀሐይ እጥፍ የሚያበራ ነው። ዳግመኛም እንሆ የብርሃን ድባብ ሰጥቻለሁ አስር እልፍ በቀኝህ ዐሥር ዕልፍ በግራህ ዐሥር ዕልፍም በፊትህ ዐሥር ዕልፍም በኋላ ይሆነልህ የእያንዳንዱም የድባብ ብርሃን ከፀሐይ ብርሃን እጥፍ የሚያበራ ነው። 562 ዓመትም ያለ ልብስ ስራቁትህን ስለኖር የብርሃንን ልብስ እንሆ ሰጥቻለሁ አለው። የደስታ ሞጣ አይሰጠው አይነቱ መብረቅ የሚመስለውን እንደ ንስር የሚያበሩ ክንፍ ያላቸው ፈረሶችን እንሆ ሰጥቻለሁ አለው። አባታችንም ጌታችንን አቤቱ የኢትዮጵያን ሕዝብ አንድ ሰዓት ታስቀር በሙሉ ማራቸዋለሁ። ጌታችንም አባታችንን ኖ የኢትዮጵያን ሕዝብ በሙሉ አስራት እንዲሆኑ ሰጥቻለሁ። እንደ ወደርክ ላንተ የሆነ መታሰቢያን ያድርጉ፣ በጸሎትህ ይታመኑ፣ ደስ ብሏቸውም ለዘላለም ይኑሩ። አባታችንም እንዲህ አለው፣ ቀድሞ እስከ አስራ አምስት ትውልድ እምርልሃለሁ ብለህ ነበር፣ ልጅ ባይኖራቸው መካን ቢሆኑስ ምን ትሰጣቸዋለ? ጌታም እኔ ልጅ እሰጣቸዋለሁ። ሴቲቱም መካን ብትሆን ለመውለድ ማህፀኗን እከፍታለሁ። ወንዱም መካን ቢሆን ከሰውነቱ ዘር አስገኝለታለሁ። ዳግመኛም መታሰቢያን የሚያደርገውን እናት አባቱ ቢሞቱ ወደ ሲኦልም ቢወርዱ ከእሳት ውስጥ አወጣቸዋለሁ። ነፍሳቸውንም እሰጠሃለሁ ያንተ ገንዘብ እንዲሆኑህም በስርዓቱም ይሆኑህ ዘንድ። መነኩሴም ቢሆን የሥጋው መርከብ ቢሰበር የሥጋ ጉስቁልና ቢያገኘው እኔ የድንግልና ክንፍ አበቅልለታለሁ፣ ንጽሕናንም አጎናጽፈዋለሁ። በዚያ የነበሩ ሰዎች የአባታችን የእጁ የእግሩ ጣቶች እንደ ፋና ሲያበሩ አዩ። ከጠጉሩም ወተት ሲፈስ ነበር። ከአፉም በረድ የሚመስል ነጭ ንብ ይወጣ ነበር። ወደ ሰማይ ይወጣል፣ እንደገናም ይወርዳል፣ ወደ አፉም ይመለሳል። በጻድቁ ከእጁ ከእግሩ የሚወጣውና ከጠጉሩ የሚፈሰው ወተት የመላእክት ምሳሌ የሆነውን ንጽሕናውን ቅድስናውን ያመለክታል። ከአፉ የሚወጣው ነጭ ንብም ቂም በቀል የሌለው ጸሎቱ ነው። ንቡ ወደ ሰማይ የመውጣቱ ምሳሌም ሁልጊዜ ጸሎቱ ወደ እግዚአብሔር መቅረቡን ያመለክታል። እንደገና መውረዱና ወደ አፉ መመለሱ ይህቺ የጻድቁ የጸሎቱ ዋጋ ነች። ይህቺውም ከእግዚአብሔር ለሚገኘው በረከት፣ ለሀጣን ለምትሆን ስርየት፣ ለሀገር ስለምትሰጠው ደህንነትም መገኛ ናት። በጻድቁ ሰው ጸሎት ሀገር ትድናለች እንጂ አትጠፋም። ሐዋርያው ቅዱስ ያዕቆብ እንደ ተናገረ የጻድቅ ጸሎቱ ግዳይ ትፈጽማለችና፣ ያን ጊዜ የአባታችን ነፍሱ ከሥጋው ተለየች። ጌታችንም ተቀብሎ ሳማት፣ ደስታውንም መላት። መድህን ጌታም አባታችንን እንዲህ አለው፦ ወዳጄ ደስ ይበል። ከፀሐይ የሚያበራ ከሰማይ ከምድር የሚሰፋ ሀገር ሰጥቻ አለውና ለአንተ መታሰቢያህንም ለሚያደርጉ ርስት ይሆንህ ጌታችንም ገዳማውያን ቅዱሳንን እንዲህ አላቸው። የዚህም ብፁሐ አባት ገርሉን ስሙ፣ ተረዱ፣ አስተውሉ፣ በየሀገሩም ስበኩ መታሰቢያውን ያደርጉለት ዘንድ። ለምስክርነት የቆሙና ያዩ ቅዱሳን ገዳማውያን በዚያች ሌሊት ድንቅ ነገርን አዩ። ሰማያት ሲከፈቱ መላእክት ከሰራዊቶቻቸው ጋር የቅዱሱ ሥጋ ወዳለበት እየተጨናነቁና እየተጋፉ ሲወርዱ አዩ። ስለ አባታችን ስለ አቡነ ገብረ መንፈስ ቅዱስ ክብር ከፀሐይ የሚበልጥ ብርሃን ከሰማይ ውረድ የሚል ቃል በሰሙ ጊዜ ምድሪቱ በሚነድ ሳት ተሸፈነች። ዳግመኛም እንዲህ የሚል ቃል ሰሙ፣ አባታችን አቡነ ገብረ መንፈስ ቅዱስን ትቀበሉት ዘንድ ሰባቱ ሊቃነ መላእክት ውረዱ፣ ለቅሶ ሐዘን ወደሌለባቸው ወደ ብርሃን ቤቶች ታስገቡትም ዘንድ። ዳግመኛም እንዲህ የሚል ቃል ሰሙ የአባታችን የአቡነ ገብረ መንፈስ ቅዱስን አስከሬን አንስታችሁ ወደ ኢየሩሳሌም ውሰዱ። መቃብሩም በመሰዊያው በስተቀኝ በኩል ይሆን። እንግዲህ የሰሙት ቃል ወዴት አለ? በሞቱ ጊዜ ወደ አባታችን ወደ ገብረ መንፈስ ቅዱስ የወረደ የእግዚአብሔር ቃል ነው እንጂ። ምድር በድንጋጼ እስክትንቀጠቀጥና የፀሐይ ጨረ የጨረቃ ብርሃንም እስኪጨልም ድረስ ጻድቁ በሞተ ጊዜ እግዚአብሔር እንዲህ አደረገ። ከዚህ በኋላ እነዚያ ቅዱሳን የመላእክት አለቃ ቅዱስ ሚካኤልን በእጁ አስራ ሁለት አክሊል ይዞ በአባታችን ነፍስ በስተቀኝ ሆኖ ቆመው አየሁት። ሌሎች የመላእክት አለቆችም የአባታችንን አስከሬን ባለበት በስተቀኝ ቆሙ። በንጽሕት ነፍሱ ፊት እልልታና ምስጋና እያደረጉ እንደ ውሃ ፏፏቴ መቋረጥ በሌለበት ልዩ ልዩ ዜማ አመሰገኑ። ስርዓቱ ሁሉ ከተፈጸመ በኋላ አስከሬኑን መላእክት ሊቀብሩት እግዚአብሔር ወደ ታዘዘበት ቦታ ወሰዱት። እነዚያ ቅዱሳንም በዓይናቸው እያዩ በሰማይ ላይ እየተንቦገቦገ መላእክት ሊቀብሩት ወሰዱት። መቃብሩም በኢየሩሳሌም ይሁን ሲል የሰሙት ብዙዎች ገዳማውያን ከኢትዮጵያ፣ ከግብፅ፣ ከሌሎች ቦታ መጡ። የባህታውያን አለቃ ነውና እግዚአብሔር ያደረገለትን ሁሉም አዩ። እግዚአብሔር ያዘዘ ሁሉ በተፈጸመ ጊዜም እነዚያ መላእክት በምስጋና በክብር፣ በእልልታ ነፍሱን ወደ ብርሃን አዳራሽ አስገቧት። በመላእክት ማህበርም ውስጥ በሰማይ ፍጹም ደስታ ሆነ። ሰውን ለወደደ ለእግዚአብሔርም እስከ ዘላለሙ ድረስ ምስጋና ይሁን በእውነት እያሉ አመሰገኑ። ልመናዊ ይደረግልን፣ ክብሩ ይደርብን። በረዴቱ የሚገኘው ሀብትም በይቅርታው የሚያደርገው አማላጅነትም የፈጣሪው ፍቅርና የሩጫው ቅድሚያ የትዕግስቱ ፍጻሜ ከእኛ ከህዝበ ክርስቲያኑ ጋር በአገራችን በኢትዮጵያም ለዘላለሙ አድሮ ይኑር፣ ለዘላለሙ አድሮ ይኑር። አሜን። አባታችን አቡነ ገብረ መንፈስ ቅዱስ በሞቱ ቀን የተደረገ ተአምር ነው። ልመናዊ ይደረግልን በረከቱም ይደርብንና ይደርብን ለዘላለም አሜን። ከዚህ በኋላ መጋቢት ሶስት ቀን ለአባታችን አቡነ ገብረ መንፈስ ቅዱስ ታመመ። ያን ጊዜም እድሜው 562 ነበር። በዚያ ሰዓት ብዙዎች ቅዱሳን ገዳማውያን በረከቱን ይቀበሉ ዘንድ ከግብፅ፣ ከኢትዮጵያ ከአራቱ ማዕዘን ሁሉ ተሰበሰቡ። ከደዌው ብርታት የተነሳ ታሞ ከምድር ላይ ወርቆ ባዩት ጊዜም አደነቁ። ከዚያ በፊት ለስጋው እረፍትን ሲሻ አመመኝ ደከመኝ ብሎም ሲተኛ አይተውታ አያውቁም ነበርና ወደ ቤት ጥላ ሳይገባ ለአይኖቹ እንቅልፍን፣ ለቅንድቦቹም ሽልብታን፣ ለጉንጮቹም እረፍትን ሳይሰጥ እንደ ብርሃን አምድ የተተከለ መስሎ ቁሞ ይኖር ነበር እንጂ ለእግዚአብሔር እንደተሳለ ለያዕቆብም ፈጣሪም ቃል እንደገባ መጠን። ነገር ግን በእነዚያ ሁለት ቀኖች መካከል ከደዌው ጽናት የተነሳ ተጎዳ፣ ሰውነቱ ሁሉ ደከመም። መጠለያ በሌለበት ዱርተኛ በምድረ በዳ በረሃ ታላቅ ዛፍ የማይናወጥ አምድ ወደቀ። የሰው ስርዓቱ ይህ ነውና የሰው ወገን ሁሉ መጨረሻም ይህ ነውና፣ ይኸውም ሞት ነው። ከገዳማውያን ቅዱሳንም መሞቱን በተረዱ ጊዜ ከእርሱ በመለየታቸው አለቀሱ፣ አዘኑም። ያለቀሱ ሰዎች ብቻ አይደሉም፣ ተራሮች ኮረብቶችም፣ ምድርም ሁሉ አለቀሱ እንጂ ጻድቅ በሕይወቱ ሳለ እግዚአብሔር ለርሱ ስለሚያደርግለት ቸርነትና ዝናም በላዩ እንዳይዘንብበት ሲከለክል እንዲህ ይል ነበር። ብፁሕ አባታችን በእኔ ኃጢአት ምክንያት ከዝናም ጠል ተከለከለችልና ተነስቶ ወደ ሌላ ቦታ ይሄድ ነበርና ያቺ ምድርም ጠል ልምላሜ እንድታገኝ ያደርግ ነበር። ስለዚህ ምድር አለቀሰች። ለተራሮችም የበረከቱን የረዴቱን ጠል ያገኙ ዘንድ መጠለያ ሆኗቸው ነበር። ስለዚህም ተራሮች ኮረብቶችም አለቀሱ። እነዚያ ስልሳና አምስትና ስልሳና ምርትም አለቀሱ፣ ተጨነቁ። በዘመኑ ሁሉ አባት በሕይወቱም ቸር መጋቢ ሆኗቸው ነበርና ምግባቸውም እግሮቹ ከረገጡት ትቢያ ነበርና። ጻድቁ ግን በሕማሙ ደስ ይለው ነበር። በዘመኑ ሁሉ ያገለግለው የነበረ የፈጣሪውን ፊት ለማየት ተስፋ ያደርግ ነበርና በእውነትም ደስታ ይገባዋል። በህጉ ተጋድሎ፣ በሃይማኖት በትዕግሥት፣ በጾም፣ በጸሎት፣ በላብ፣ በድካም፣ በብርድ፣ በመራቆት ሰይጣንን ድል የነሳ ተጋዳይ ነውና። በእውነትም ደስታ ይገባዋል። የጌታውን መክሊት ያረባ ነጋዴ ሲሆን እርሱ በጥቂቱ የታመነ በጎ አገልጋይ ነውና። በእውነት ደስታ ይገባዋል። በኢትዮጵያና በግብፅ የሰራ የሃይማኖትን ፍሬ የዘራ ገዳማት፣ ዋሻዎች መንፈሳዊ በሀብትንና በረከትን የሚያገኙበት ገበሬ ነውና። ከእነርሱም ታላላቆቹና የተቀደሱ ቦታዎች በቁመቱና ስፍር ቁጥር በሌለው ስግደቱ የፈሰሰውን ላቡን የጠጡ ምድረ ከብድና ምድረ ዝቋላ ከእነርሱ ውስጥ ናቸው። ሀመልማለ ገድሉን የለበሱ ሀብቱም በረከቱም የተመሉ ናቸው። ስለዚህም የጌታውን ፊት ለማየት ይቸኩል ነበር። ከዚህ ከኃላፊያው የዓለም ድካም የሚለይበትን ይህችን ሰዓት ይጠብቅ ነበር። ከፈጣሪው አንደበት የክብር ቃልን የሚሰማ ዘንድ ቅዳሜ ማታ ለሁድ አጥቢያም ይህችው መጋቢት አምስት ቀን መሆኗ ነው። አባ ገብረ እንድርያስ ከገዳሙ ስጋውን ለመገነዝ መጣ። ሌሎችም በሕይወት ያውቁት የነበሩ ቅዱሳን ሁሉ መጡ። መንፈቀ ሌሊትም በሆነ ጊዜም ያለባት በረሃ ድንገት መላው አብርሃን ሆነች። በገዳማውያን ቅዱሳን በሰማውያን መላእክትም ተመላች። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም በማይመረመር ክብር ጌትነት መጣ። ከእርሱ ጋርም የእልፍ እልፍ መላእክት ቅዱሳን ሁሉ ማለት ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት መጡ። ከታላቁ አባት ከአባንጦንስ ጀምሮ እስከ እርሱ ድረስ የነበሩ ሁሉ መጡ። በመካከላቸውም ንጉሡ ዳዊት እንዲህ እያለ ይዘምር ነበር። በእግዚአብሔር ፊት የጻድቅ ሞት የከበረ ነው። የጻድቃን መከራም ብዙ ነው ግን እግዚአብሔር ከሁሉም ያድናቸዋል። በዓለም መከራ የተቀበለ ለዘላለም በሕይወት ይኖራል። በቤተ የሚኖሩ ሁሉ ብፁዓን ናቸው፣ ለዘላለምም ያመሰግኖሃል። በስራቸው ንጹሐን የሆኑ ብፁዓን ናቸው። በእግዚአብሔር ሕግ ጸንተው የሚኖሩም ብፁዓን ናቸው። ይህች በር የእግዚአብሔር ናት፣ ጻድቃን ወደ እርሷ ይገባሉ እያለ ይዘምር ነበር። ያን ጊዜ ጻድቅ አባታችን ገብረ መንፈስ ቅዱስ ሰገደ፣ ለፈጣሪውም ምስጋናን አቀረበ። ጌታችንም ወዳጄ ገብረ መንፈስ ቅዱስ ደስ ይበልህ፣ ከእናት ማኅፀን ቀድሼሃለሁና ከማኅፀንም ሳትወጣ የተመረጠ አድርጌሃለዋልና እኔን ለማገልገል የምትበቃ አድርጌሃለውና ና ወደ ዘላለም ደስታ ግባ። በጥቂቱ የታመንከ አገልጋይ በብዙ ወገን ሾመሃለሁ። ወዳጄ ደስ ይበልህ፣ ስምህ በሰማያት በሕይወት መጽሐፍ ተጽፏልና፣ እነሆ ለዘላለሙ የማይጠፋ አክሊል አዘጋጅቼልሃለሁ፣ በመንግሥቴ ከእኔ ጋር ትነግሣለህ አለው። አባታችን አቡነ ገብረ መንፈስ ቅዱስም እንዲህ አለ፤ ለባሪያህ እንዲህ ያደረግህ ምስጋና ለአንተ ይሁን። አሁንም ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ልመናዬን ስማ፣ ጸሎቴንም ተቀበል። አቤቱ የኢትዮጵያን ሰዎች ይቅር በላቸው፣ ቸርነትም ለዘላለም ከነርሱ ጋር ይሁን። አቤቱ ስሜን በምድር ሁሉ የታወቀ የተገለጠ አድርግልኝ። ስሜን በምድር የሚያስበውን ሁሉ አቤቱ በቸርነት በሰማያዊት መንግሥትም አስበው። አቤቱ ነፍሴን ተቀበል ለዘላለሙ፣ አሜን። ጌታም እንዲህ አለ፣ የመረጥኩ ወዳጄ ደስ ይበል። የለመንክኝን ሁሉ አደርግልሃለሁ። አንተ በነርኩበት ዘመን ፈቃዴን ፈጽመሃልና እኔም እንዳንተ ካሉት ጋር በሰማያ ምክንያት ደስ አሰኛለሁ። በምድር ስምህን የሚያስበውን ሁሉ እኔም በቸርነት ያስበዋለሁ። በረከቴንም አበዛለታለሁ። ስምህን የጠራ መታሰቢያን ያደረገ በመታሰቢያ ቀን ለቤተ ክርስቲያን ዕጣን፣ መብራት፣ መሥዋዕት የሰጠ ለተራበው ያበላ ለተጠማው ያጠጣ ለተራቆተው ያለበሰ ስለ ስምህ መልካም ነገርን ያደረገ የገርልህን መጽሐፍ የጻፈ፣ ያጻፈ፣ ያነበበ፣ የተረጎመ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን ለእነዚህ ሁሉ ዋጋቸውን እሰጣቸዋለሁ። የኢትዮጵያ ምድርም ዐሥራት ልትሆን እሰጥቻለሁ። ወዳጄ ና በመንግሥተ ሰማያት ደስ ይበልህ። ጌታም ይህን ባለው ጊዜ የጻድቅ ነፍሱ ከሥጋው ተለየችና ጌታችን ተቀበላት ወደዳትም፣ የብርሃን ልብስ አለበሳት፣ በማይጠፋ አክሊልም አከበራት። ያን ጊዜም ሰማያውያን ምድራውያን ደስ አላቸው። ይህን ሁሉ ጸጋ ለቅዱሳኑ የሚሰጥ እግዚአብሔርንም አመሰገኑም። በዚህ ሁኔታ የጻድቅ ነፍስ ወደ መንግሥተ ሰማያት ገባች። ስጋው ግን እግዚአብሔር በፈቀደው ቦታ እስከ መጨረሻ አይቱ ቀን ተጠብቆ ይኖራል። የአባታችን የአቡነ ገብረ መንፈስ ቅዱስ ረድኤትና በረከት ልመናውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበልክ ለሁል ለሁልጊዜም የሚያገለግሉ አዕላፍ መላእክትን እያሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን ትጓን መላእክትና ፍጹማ እንደናገል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን ጉባኤ ቦታ